ሰላም ጤና ይስጥልን! በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 17 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ወታደሮች በሚፈጽሟቸው ፆታዊ ጥቃቶች በአማራ ክልል የኤችአይቪ ስርጭት አሳሳቢ ደረጃ ላይ ደርሷል። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ ሲል የጀርመን ድምፅ ዘግበዋል። አፏባሀ በሰሜን ወሎ ቀጠና ከፍተኛ ድል ያገኘበትን ውጊያ ሲያደርግ በቆቦና በመተከል ደግሞ ያገዛዙ ሰዎች ላይ እርምጃ ወስዷል። ዝርዝር ግንባር መረጃዎችን ይዘናል። ባለፈው ሳምንት መጨረሻ በአፋር ክልል የሚገኘው የኤርታሌ እሳተ ገሞራ ድጋሚ ከፈነዳ በኋላ የፍንዳታው ጭስ ህንድን ተሻግሮ ቻይና መድረሱ ተሰምቷል። ቻይና በታይዋን ጉዳይ ላይ ጃፓን ላይ ስትዝት፣ ሆንግ ኮንግ ላይ ከፍተኛ የእሳት አደጋ ተከስቷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ

የአገዛዙ ወታደሮች በሚፈጽሟቸው ፆታዊ ጥቃቶች በአማራ ክልል ኤች አይ ቪ ስርጭት አሳሳቢ ደረጃ ላይ ደርሷል። በአማራ ክልል በአሁኑ ወቅት ያለው የኤች አይ ቪ ኤድስ ስርጭት በመላ አገሪቱ ካለው ግማሽ ገደማ የሚሆነውን የሚሸፍን እንደሆነ መረጃዎች ይጠቁማሉ። በዓለም በአሁኑ ሰዓት 48 ሚሊዮን ሰዎች ቫይረሱ በደማቸው ውስጥ ያለ ሲሆን ከዚህ ውስጥ ከ15 ዓመት በታች የሆኑት 1.5 ሚሊዮን የሚሸፍኑ ሲሆን ወደ 630 ሺህ የሚጠጉ ሰዎች በየአመቱ በበሽታው ምክንያት እንደሚሞቱ ይነገራል። በኢትዮጵያም በ አሁኑ ሰዓት ወደ 601 ሺህ የሚጠጉ ሰዎች ቫይረሱ በደማቸው ውስጥ የሚገኝ ሲሆን በየአመቱም 7962 የሚሆኑ ሰዎች በቫይረሱ የሚያዙ ሰዎች እንዳሉ ይጠቀሳል። በሀገር አቀፍ ደረጃ ያለው የተለመደው አማካይ አመታዊ በበሽታው የሚያዙ ሰዎች ቁጥር ከ8000 ገደማ ባይበልጥም በአማራ ክልል ግን ባለፈው አንድ አመት ብቻ ይህንን ሀገራዊ አህዝ የሚበልጥ የ8700 የበሽታው ተጠቂዎች መመዝገባቸውን የራሱ ያገዛዙ ሪፖርት አመላክተዋል። እንደ ኢትዮጵያ ካለው የበሽታው ስርጭት ውስጥ አንድ ሶስተኛውን የሚሸፍነው የአማራ ክልል ሲሆን ለ173 ሺ የሚሆኑ ሰዎች በየአመቱ በቫይረሱ የተያዙ ሲሆን አሳለፍነው ዓመት 2017 ዓ.ም ብቻ ከ8700 በላይ የሚሆኑ ዜጎች አዲስ በቫይረሱ መያዛቸውን ጥናታዊ መረጃዎች ጠቁመዋል። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች በአገዛዙ ወታደሮች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ ማረጋገጡ ይታወሳል። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 17 ዓመተ ምሕረት ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክተዋል። ዘገባው በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃዎች መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱ ሪፖርት ተደርጓል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላ ዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የህክምና አገልግሎት ማግኘት እንደማይፈልጉ ተመላክቷል።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 ካህናት ዶክተር መራዊ ተበጀ ተናግረዋል። ሊቀ ካህኑ ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ እየተጨረሱ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህን ሰቆቃ ሊያስቆም አልቻልም በማለት ዛሬ ድምጻቸውን በዓለም ሸንጎ ለማሰማት መውጣታቸውን ገልጸዋል። የሰልፉ ተሳታፊዎች ኢትዮጵያውያን ካህናት እና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን እያሰሙ እንደሆነም አመልክተዋል። በተለይ በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም ባህረር ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መርአዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለት በጀርመኗ ዋና ከተማ በርሊን ለሰልፍ ያስወጣቸውን ምክንያት ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው አለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መላከ መዊ ልሳነ ወርቅ ውቤ በበኩላቸው ከሚገደሉት ሌላ የታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንደው ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካ ካለ ስንኩላን የሆኑ ክርስቲያኖች ናቸው፣ በማለት እነዚህ ወገኖች የሚደርስላቸው አጥተዋል ሲሉ አክለዋል። በጀርመን ዋና ከተማ በርሊን ሰልፎ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት እንደሆነ ዘገባው አስረድተዋል። አፋብሃ በሰሜን ወሎ ቀጠና ከፍተኛ ድል ያገኘበትን ውጊያ ሲያደርግ በቆቦና በመተከል ደግሞ የአገዛዙ ሰዎች ላይ እርምጃ ወስደዋል። አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮር በዛሬው እለት ከ35 በላይ የአገዛዙ ሰራዊትን በመደምሰስ እና ከ40 በላይ የሚሆኑ የአገዛዙ ሰራዊትን በማቁሰል ድል መጎናጸፉን አሳውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆኑት እሸት ክፍለ ጦር፣ ውባንታ ባተ ክፍለ ጦር በመደራጀት ላይ ያለው አህድ ራስ አንችም እንዲሁም ነብሮ ቶር ዋሪ ኮማንዶ ብርጌድ በጋራ መናበብ ባደረጉት አውደውጊያ ከ35 በላይ የአገዛዙ ሰራዊት ሲደመሰስ ከ40 በላይ ቁስለኛውን ይዞ ወደ መጣበት እግሬ አውጪኝ ብሎ እንዲሸሽ አድርገውታል። አገዛዙ የሰሜን ምስራቅ እዝ የ65ኛ ክፍለ ጦር እና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሸምሸሃ ቀበሌ ላሊበላ አየር ማረፊያ በማድረግ የእሸት ክፍለ ጦርን አፍናለሁ በሚል ወደ ገለሶት ቀበሌ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ማለት የኮሮ አካል ከሆኑ ሌሎች ክፍለ ጦሮች እና ብርጌዶች ጋር በመናበብ በጠላት ላይ ኪሳራ ደርሰውበታል። በዚህም ውጊያ ላይ ሸት ክፍለ ጦር በልዩ ስሙ ገርፋ ተካይ መንደር ማዶራምቦ ተብሎ የሚጠራውን ቦታ ሸፍኖ የተዋጋ ሲሆን ቡባንተ ክፍለ ጦር፣ ራስ አንችም ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን አስፓልት መንገድ በተለምዶ በርታ ግራኛምባ ቻይና ካምፕ ድረስ በመዝጋት ሲመቱ ትለዋል። ዛሬ ህዳር 17 2018 ዓ.ም ከቀኑ 5 ሰዓት እስከ አመሻሽ 9 ሰዓት ተኩል ድረስ ከአራት ሰዓት በላይ በፈጀ ትንቅንቅ ከ35 በላይ የብልጽግና ኃይል ሲደመሰስ ከ40 በላይ ቆስለኛ ማድረግም ተችሏል። በዚህም የሰሜን ወሎው ውጊያ በፋኖ ድል አድራጊነትና ጀብዱ እንደቀጠለ ተመላክተዋል። በተያያዘ መረጃ የቆቦ ከተማ መረጃና ደህንነት የሆነው ፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ በምስራቅ አማራ ኮር ሁለተኛ ቃኝ አባሎች ተገድለዋል። ከአማራ ህዝብ ተፈጥሮ ከብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ሆዳደሩ አቶ ጥጋ ጋቡ ደርቤ ከነ አጃቢዎቹ ህዳር 17 2018 ዓ ም ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር ሁለት ቃኝ አባሎች እርምጃ ተወስዶበታል። በሌላ በኩል ደግሞ የብልጽግና ሰራዊት ሁለት የቡድን መሳሪያና ሁለት ክላሽ በመያዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን ተቀላቅለዋል። የፋሽስቱ ብልጽግና አገዛዝ ሰራዊት የመቶ አራተኛ ኮር 16ኛ ክፍለ ጦር አባላቶች አንድ ስናይፐር፣ አንድ ብሬንና ሁለት ክላሽ በመያዝ አገዛዙን በቃን በማለት ከነሙሉ ትጥቃቸው ሚኒሊክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ ደግሞ መተከል የማንቡክ ከተማ ሚሊሻ ጽሕፈት ቤት ኃላፊ ደረጀ ለሚሳ ላይ እርምጃ ተወስዷል። በአፋ ብሃ ቴዎድሮስ እዝ 15ተኛ ኮር 66ተኛ ክፍለ ጦር ሶስተኛ ሻለቃ በሰሩት ኦፕሬሽን መተከል ክፍለ ሀገር ፓዊ ወረዳ መንደር 34 ቀበሌ በሰሩት ኦፕሬሽን የአብይ ወንበር አስጠባቂ ሰራዊት አባላትን መግደል ሲቻል በርካቶችን ቁስለኛ ማድረግ ተችሏል። እንዲሁም በዛሬው ዕለት በህዳር 17 2018 ሁለተኛው ዓመተ ምህረት ከወርቅ ሜዳ ወደ ፓዊ ከተማ በባጃጅ ሲንቀሳቀሱ የነበሩ ሶስት የአድማ ብተና አባላት በቁጥጥር ስር ውለዋል። በሌላ ዜና የቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አምስተኛ ሻለቃ አባል የሆነ ጀግና ፋኖ መተከል ክፍለ ሀገር ዳንጉር ወረዳ ማንቡክ ከተማ ሰርጎ በመግባት የማንቡክ ከተማ ሚሊሻ ጽሕፈት ቤት ኃላፊ ደረጀ ለሚሳን ጨምሮ ሁለት የአድማ ብተና አባላትን መግደል ሲችል ሁለት አድማ ብተናን በማቁሰል በድል ተመልሷል። ባለፈው ሳምንት መጨረሻ በአፋር ክልል የሚገኘው የኤርታሌ እሳተ ገሞራ ድጋሜ ከፈነዳ በኋላ የፍንዳታው ጭስ ህንድን ተሻግሮ ቻይና መድረሱ ተሰማ። በፍንዳታው ወቅት ጭስና ሰልፈር ዳይኦክሳይድ እስከ 14 ኪሎ ሜትር ከፍታ ድረስ የወጣ ሲሆን ጭሱ ቀይ ባህርን ተሻግሮ ሰሜን ምዕራብ ህንድ ከደረሰ በኋላ ዛሬ ህንድን አየር ክልል በመልቀቅ ወደ ቻይና እያመራ ነው ተብለዋል። ጭሱ በሰዓት ከ120 እስከ 130 ኪሎ ሜትር በሆነ ፍጥነት እየሄደ እንደሆነ የተገመተ ሲሆን ወትሮንም በመጥፎ አየር ለምትታወቀው ዴሊ ከተማ ስጋት ሆኖም ነበር። የሜትሮሎጂ ባለሙያዎች ግን ጭሱ ከ25000 እስከ 45000 ጫማ ከፍታ ውስጥ እየተጓዘ በመሆኑ መሬት ላይ የአየር ብክለት ተጽዕኖ እምብዛም አይደለም ሲሉ ገልጸዋል። የሕንድ የሜትሮሎጂ ተቋምም የጭሱ ተጽዕኖ በዴሊ ከተማ ላይ ብዙም አይቆይም ሲል አስታውቆም ነበር። በዚሁ የኤርታሌ ፍንዳታ ጭስ የተነሳም በርካታ በረራዎች ተሰርዘው የቆዩ ሲሆን ጭሱ የሳተላይት ተግባራትንና የበረራ ስራዎችን በጊዜያዊነት አስተጓጉሏል። ኤር ኢንዲያ በጭሱ የተነሳ 11 በረራዎችን ሲሰርዝ ዘንድ የሲቪል አቪዬሽን ተቋምም አብራሪዎች ከጭሱ ጋር በተያያዘ የገጠማቸው ነገር ካለ ሪፖርት እንዲያደርጉ ጠይቆ ማስጠንቀቂያ ሰጥቶም ነበር። የፍንዳታው ጭስም በዛሬው ዕለት የህንድ የአየር ክልልን ሙሉ ለሙሉ በመልቀቅ ወደ ቻይና እንዳመራ የህንድ የሜትሮሎጂ ተቋም ገልጿል። ቻይና በታይዋን ጉዳይ ላይ ጃፓን ላይ ስትዝት ሆንግ ሆንግ ላይ ከፍተኛ የእሳት አደጋ ተከሰተ። ቻይና በታይዋን ጉዳይ ላይ ጣልቃ የሚገባ ኃይልን ቆማ እንደማትመለከት በመግለጽ ዝታለች። ጃፓን በታይዋን አቅራቢያ ሚሳይል ለማጥመድ እቅዱ እንዳላት መናገሯን ተከትሎ ቻይና በታይዋን ጉዳይ ላይ ጣልቃ የሚገባ ኃይልን ቆማ እንደማትመለከተው መግለጿ ተሰምተዋል። ቻይና የትኛውም ኃይል በራስ ገዟ ታይዋን ላይ ጣልቃ መግባት ከፈለገ ምላሽ እንሰጣለን ስትል አስጠንቅቃለች። አዲሷ የጃፓን ጠቅላይ ሚኒስትር ከታይዋን ጋር ያላት ግንኙነት የማይዋጥላት ቻይና የጦር እንቅስቃሴ የሚያደርግ ኃይል ካለ ዋጋውን ያገኛል በሚል ዝታለች። ብሔራዊ ደህንነታችንና ሉዓላዊነታችንን ለማስጠበቅ ቁርጠኞች ነን ሲል የቻይና በታይዋን ጉዳዮች ላይ የሚሰራው ቢሮ ቃል አቀባይ አሳውቀዋል። ቃል አቀባዩ ሁሉንም የውጭ ጣልቃ ገብነቶች ሰብረን ራሳችንን እናስከብራለን ብለዋል። በታይዋን ሰርጥ አቅራቢያ ቶኪዮ ሚሳይል ካጠመደች ቀጥተኛ ትንኮሳ በመሆኑ እርምጃ መወሰዱ አይቀሬ ነው የሚሉ ዘገባዎች ወጥተዋል። ታይዋን ራሷን የቻለች አገር ሀገር እንደሆነች ብታውጅም ቻይና ግን በ1949 የተገነጠለች ግዛቴ ናት በሚል መከራከሪያ በማቅረብ ላይ ስትሆን አሜሪካ ጋር የገባችበት አንዱ ጸብም ሆኖ ቀጥሏል። ይህ በእንዲህ እንዳለ በዚያው በቻይና አስተዳደር አካል ሆንግ ኮንግ ከፍተኛ የእሳት አደጋ ደርሷል። በሆንግ ኮንግ የሚገኘው አንድ ባለ ብዙ ፎቅ የመኖሪያ ህንጻ በእሳት በመጋየቱ ምክንያት ቢያንስ 13 ሰዎች ህይወታቸውን እንዳጡ ታውቋል። አደጋው በደረሰበት ወቅት የእሳቱ ኃይል በጣም ከፍተኛ እንደነበር የተገለጸ ሲሆን አዳኞችና የእሳት አደጋ ሰራተኞች ከባድ ጥረት በማድረግ ሳቱን ለመቆጣጠር እና በህንፃ ውስጥ ታስረው የነበሩ ሰዎችን ለማዳን ሲተጉ ቆይተዋል። ከፍተኛውን ጉዳት ባደረሰው በዚህ አደጋ የበርካታ ሰዎች ህይወት ያለፈ ሲሆን፣ በርካቶች ደግሞ የመቁሰል አደጋ ደርሶባቸዋል ያለው የሮይተርስ ዘገባ ጉዳት የደረሰባቸው ሰዎች ወደ ሆስፒታሎች ተወስደው ህክምና እየተደረገላቸው እንደሆነ ጠቅሷል። የሳቱ አደጋ መንስኤ ምን እንደሆነ በግልጽ ባይታወቅም የሆንግ ኮንግ ባለስልጣናት የአደጋውን ምክንያት ለማጣራት ምርመራ መጀመራቸውን አስታውቀዋል።